እወድሻለሁ ሁሌ አፍቅድሻለሁ። ማ ነገር ነሽ ህይወት። በእኔና በአንቺ መካከል ምንም ነገር ብታመጣ ግን ማስበው አንቺን እንደሆነ በቂል እኔ ለእኔ ፍትህ ይሰጠኝ ነው እያልኩ ያለሁት የእኔ ቆንጆ። ፍትህ ማነው ነው እንዲሰጥሽ እየጠየቅሻልሽው? የሀገራችን የኢትዮጵያ መንግስት ወይ የኢትዮጵያን ህዝብ አልገባኝም። አብርሃምና ሩታ እኔ አሁንም ደግሜም ዛሬም ነገ ምላቸዋለሁ ፍቅረኛሞች አይደሉም፣ አልተጋቡም። ሲጀመር እኔ በጣም ብዙ ጊዜ በተደጋጋሚ ጊዜ ተናገር ያለው ሩታና አብርሽ የውሸት ህይወት እንደሚኖሩ እንዲሁም ደግሞ አብርሽ በፍጹም አያፍቅራት እንደውም አብርሽ ከሩታ ይልቅ ፍቅርን ነው የሚያፈቅር። አንድ ቀን እየኖርኩ እያለ መጣልኝ እያለ ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ያው ሁሌም ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ ቤተሰቦቼ ከልብ ከልብ አመሰግናለሁ። እንግዲህ ትናንትና ነፂ አንዳንድ አዳዲስ መረጃዎችን ሰታናለች እንዲሁም ደግሞ በውስጥ አንዳንድ ነገሮችን ሰምቻለሁ። እሱን ምነግራችሁ ይሆናል እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እጠይቃለሁ። በመጀመሪያ እንግዲህ ያው ነፂን እንዳያችኋት ባለፈ በሰራችሁ ቪዲዮ እራሷን እስከ ማጥፋት ድረስ ደርሳ ነበረ። እጇን ቆርጠው በጣም የሆነ ቪዲዮ እራሱ ሲያልቅ መጨረሻው አካባቢ ስለነበረ መጨረሻዋን አላሳዩንም ነበረ ግን ያው ዛሬ ሐኪም ቤት ሄዳ እጇን ታስሩላት ምናምን ወደ ሚዲያው መታለች። በጣም እያለቀሰች አሁንም ሌላ መረጃ አውጥታለች። እንግዲህ እሷ ፍትህ ነው የምጠይቀው፣ ፍትህ ስጡኝ እና አብርሽና ሩታ ፍቅረኛሞችም አይደሉ ባልና ሚስቶችም አይደሉም፣ አልተጋቡምም ምናልባት በአጋጣሚ ስል እንደተኙ አርግዛ ሊሆን ይችላል እንጂ ማለት ነው ገባችሁ እና በይሁን ኑሮ እውነት ባልና ሚስቶች ለመጋባት ቢወስኑ ኖሮ ዱባይ ሄደው አይሰርጉም ነበር እያለች ትገኛለች ልጅቷ። እውነት ለመናገር እውነት ነው። እኔ ብዙ ጊዜ ተናግሬያለሁ። አብርሽ እና ሩታ በፍጹም ባልና ሚስቶች አይደሉም፣ እያስመሰሉ ነው። ፍቅረኛሞችም አይደሉም። ምክንያቱም የአብርሽ አስተያየት ካያችሁት፣ እሷ ሩታ ነች እንጂ የምትወደው አብርሽ በፍጹም ሩታን አይወዳትም። እንደውም ከሩታ ይልቅ አብርሽ ከፍቅር ጋር ሲሆን ደስተኛ ሆኑ የሚታየው ለሩታ ምናልባት የሰው መውደድ ስላላት አብራት ለመሆን እንዲሁም ደግሞ አሁን ስታረግዝበት ነው ለማግባት ራሱ እየወሰነው ብዬ ነው ማስበው። እንግዲህ ነፂ ግን አልተጋቡም። እኔ ጋር መጥቶ ይቅርታ እስካላደረገ እስካልጠየቀኝ ድረስ ይቅርታ ጠይቀኝ በይቅርታ ግን ልብሽ ይመለሳል። ነፂ እኔ ዚጋ ጥያቄ ያለኝ በይቅርታ ይመለሳል? ይሄ አይነት ውሸት፣ ይህን አይነት ክህደት እውነት ይቅርታ በለኝ ብለሽ ያውም ይቅርታ ቢልሽ አንቺን ልብሽ ና ይቅርታ የዋለሽ በእርግጥ ይቅር ማለትም ይቅርታ መጠየቅም ትልቅነት ነው። ነገር ግን ይሄ በጣም ከባድ ነው። እሱ ይቅርታ ማለት ከፈለገ ሲጀመር ይቅርታ ይጠይቅሽ ነበር። ደግሞ ይምን ብሎ ነው ይቅርታ የሚጠይቅሽ? በላይሽ ላይ ስለሄድኩ ብሎ እንዲህ በጣም ከባድ እኮ ነው እና እሷ እንግዲህ ያው ፍቅር ስላወረኝ ነው ምንም አትበሉኝ። በጣም ብዙዎቻችሁ እየሰደባችሁኝ ነው እኔ ግን እውነት አለኝ ብዙ መረጃዎችን እያወጣሁ ነው። እስከ ጥግ ድረስ እሄድበታለሁ አለሁ ብላለች። ሂጂበት። እውነት ለመናገር እኔ ከጎንሽ ነኝ። መጀመሪያ አካባቢ እያለቀሰች ስትመጣ እንዲህ እያስመሰለች ነው ማለት ድራማ እየሰሩ ነው እንዲህ እያልኩኝ ነበረ። ምክንያቱም እንዴት እስከዛሬ የት ነበረች የሚለው ጥያቄ ነበረኝ። እሷ ግን የት ነበርሽ ለሚለው ጥያቄ ትናንትና ምላሽ ሰጥታለኝ። እሱ እንትን እያታለለኝ ነበረ። እኔ ደግሞ ስለምወደው ስለምወደው በቃ የሚለውን ነገር ሁላ አምነው ነበረ። እሱ ይወደኛል ብዬ ስለማስብ የሚለኝን ሁላ አምን ነበረ ነው ያለችው። እውነት ለመናገር ያው ስራ ነው ካላት ልታምነው ትችላለች። ያው ያው ስስመው የት ነበርሽ የሚለው ጥያቄ አሁን ላይም ጥያቄ ቢሆንም፣ ነገር ግን ያው ፊልም ላይም እኮ እየተሳሳሙ ነው ወይ ደግሞ ቅንብር ነው ሊላትም ይችላል። ልክ አሁን ላይ ሩታን እንደ ዋሻት አብረሽ ለእሷም ይሄ እኮ እየተሳሳምን ሳይሆን ቅንብር ነው ለቪዲዮ ለተመልካች እንዲያምን ግንኙነታችንን እንዲያምን ለተመልካች ነው ብሎ ሊያሳምናት ይችላል። ገባችሁና፣ እሷ ስለምትወደው ልታምነው ትችላለች። አሁንም እንግዲህ እስከ ጥግ ነው የሚሄድበት ፍትህ ብላለች። እዚህ ጋር ግን ፍትህ እንዲሰጠኝ ነው የምፈልገው ያልሽው፣ ለማን ነው ፍትህ የምትጠይቀው? እንኳን አንቺ ልብሽ በፍቅር ተጎድቶ እሱ አንድ ሰው ከድቶሽ ሊያውም በአደባባይ በቃ አንድ ሰው በግድ እንትን አይባልም አለ በግድ እኮ አይያዝም። የማይወድሽ ከሆነ መተው ነው። አንዳንድ ነገሮችን እንኳን እንኳን ሰውና ማለት ነው እግር አላራምድካለሽ መቆረጥ ካለበት ትቆርጫዋለሽ አካልሽ ማለት ነው እንኳን ወንድ ልጅና ብትተዩ ነው የምለው ፣ ምክንያቱም ማንም ፍትህ ሊሰጥሽ አይችልም። ምክንያቱም በሀገራችን ላይ እንደምታዩ ሴቶች፣ ህጻናቶች ብዙ ነገር እየተደረጉ እንዲሁም ደግሞ ወንዶች ያለምንም ኃጢአታቸው ያለምንም ምንም ነገር ሳይሰሩ ጥያቄ እየተፈጠረባቸው እየታሰሩ፣ እየታፈኑ እና ብዙ ማለት ፈልጌ ነበረ። ነገር ግን ያው ዩቱብ ደግሞ አይፈቅድም አንዳንድ ነገሮችን ለመናገር እና ፍትህ የምጠይቁ ከማን ነው? ከተመልካች ነው ወይስ ከመንግስት አካል ነው? ከመንግስት አካል ከሆነ ፖሊስ ጣቢያ ምናምን ነው። ምናልባት ፊርማ ምናምን ካላችሁ ነው። እሱንም መክሰስ የምችው በትዳሬ ላይ ማግደውብኛል ብለሽ ማለት ነው። ከተመልካች ከሆነ ብዙዎቻችን አሁን እያመንሽ ነው፣ ከጎንሽ ነን። በርቺ፣ እስከ ጥግ ድረስ መረጃውን አውጪ። እንግዲህ አልጋ ላይ ያለም እንትን አወጣለሁ እያልሽ ነበረ፣ እሱንም እስከምታወጪ ድረስ እንጠብቃለን። ሲጀመር እስካሁን የለቀቅሻቸው ነገሮች ያሳማኝ ናቸው። ምክንያቱም ሪከርድ የሚያደርግልሽ ፎቶችሁ፣ ቪዲዮችሁ፣ የምትሰሯቸው ነገሮች የፍቅረኛሞች ናቸው ብዬ ነው የማስበው። የሆነ ነገር ሰራችሁ ማለት ነው እና ያው እንግዲህ ወንድ ልጅ ታውቃላችሁ፣ ወደ ነፈሰበት ነው። ሩታ የሰው መውደድ ስላላ ብቻ ወደ እሷ ሄደ። ነገር ግን ሩታንም ለመጠቀሚያነት ነው የተጠቀማት። ገባችሁ? ግን ልጅቷ አረገዘችበት ጎበዝ ስለሆነች ይሄማ ማን ነገጧት፣ ትቶኝ ሄዳ ልክ ያችንም እንዴት የሚወዳትን የሚያፈቅራት ልጅ ትቶ ወደ እኔ የመጣ ወንድ እንዴት ነው እኔን ትቶኝ ነገጧት የማይሄድ ብላ ነው ያረገዘችው ብዬ ነው ማስበው። እሷ ግን አሁንም ድረስ አላምንም እኔ እነሱ አልተጋቡም ፍቅረኛሞችም አይደሉ ብላለች። ነገር ግን ያው ሩታ ሆዷ ያረገዘች ነው የሚመስለው። መቼም እኔ እንጃ፣ ፊልተር ነው ምናምን ደግሞ ሊባል ይሆን አላውቅም። እና በጣም የሚያሳዝነው ነገር ግን ሁለት ነፍስ ሆና አብርሽ ሩታንም ድራማ እያሰራት ነው። ያው ግን በቃ ይገባታል። ምክንያቱም መጀመሪያ ከዚህ አንዳንድ ልጆች እስከ መጨረሻው ድረስ የምትከታተሏቸው ልጆች ካላችሁ እኔ እንኳን አብርሽና ሩታን አላያቸውም ግን ደግሞ ታያችኋቸው የተቆራረጠ ሲመጣ ምናምን ቲክቶክ ላይ ምናምን አያቸዋለሁ። እና ካያችኋችሁ ከዚህ ህይወት የምትማሩት ነገርም እንደሆን ታውቃላችሁ። ቤተሰብን ምንም በቃ ምንም አይነት ነገር ምንም ብትጁ፣ ለምን ከራስሽ በላይ አቶጁም ብትጁ ማለት ነው ቤተሰብ ያልፈቀደልሽ ነገር ያልፈቀደልሽ ግንኙነት መጨረሻው መቃጠል እንደሚሆን ብቻ ያንም መረዳት አለባችሁ። እስከ መጨረሻው ድረስ ሰላም እንደማይኖራችሁ መገንዘብ አለባችሁ። ምክንያቱም ሩታ አሁን ቤተሰቦቿን በቃ እሰዋፍ ፍራሱ ገብታለች። ብዙዎቻችን አሁን የምንላት ቤተሰቦቿን ስላላከበረች ነው። የሆነ ነገር ራሱ ብትሆን ማለት ነው የሚያስብላት የለም። እረ ውይ፣ አይዞሽ እንደዚህ ከሆነሽ፣ አዎ ይህን መስዋዕትነት ከፍለሻል ብለን አናስብላት። ገባችሁ? ምክንያቱም ስትመጣ ጀምሮ ፍቅረኛ እንዳለች እያወቀች የፍቅር ጥያቄ ጠየቀች። በአደባባይ እሱን ትጠይቅ ችግር የለውም። ይሄ ኖርማል ነው። በአሁኑ ሰዓት በተለይ ያው ሚዲያ ላይ ስለሆነ ነው እንጂ ይሄ ምንም ማለት አይደለም። ይሁንሽ እንበለው ነገር ግን ወንድ ልጅ የፍቅር ጥያቄ ተጠየቀ፣ ጥግብ ነው የሚለው በቃ። ማለት ይሄ እኮ መጠየቅ ኃጢአት እኮ አይደለም፣ ግን ደግሞ ይጠግባል፣ ክብር ነው የሚያሳጣው። ገባችሁ? እንዲሄነን ነገርና ከዛ ደግሞ እንደገና እያለቀሰች ቤተሰቦቿን በቃ ብዙ ነገር እየዋሸች ቪዲዮ ስትሰራለት ልክ ራሷን ዝቅ ዝቅ እንዳደረገች ሲገባው እሱም እየናቃት። በነገራችን ላይ የራሳችሁን እራሳችሁ ናችሁ የምታስከብሩት ማንም መቶ ሊያስከብርላችሁ አይችልም። እና አሁን ደግሞ ቤተሰቦቿ ከዛ በቃኛ ከዚህ በኋላ ተቀጥራን የምትሰራው ከዚህ በኋላ መስራት የለባትም ትምህርቷን መማር አለባት ብለው ሲሉ ምንድን ነው ያደረገችው? ቁልፍ ዘርቃ፣ በር ከፍታ፣ ጭራሽ እናትና አባቷን እኔ አልፈልጋችሁም ብለው ከወንድ ጋር ተከተላ ከቡታጀራ ወደ አዲስ አበባ ነው የሄደችው። ገባችሁ? ይህን ነገር ስታደርግ ቤተሰቦቿ ይቅርታ አድርገውላታል። ቤተሰብ አይጨክንም፣ በተለይ እናት አጨክንም። ግን ያን ጊዜ እርር ብለዋል። ተቃላችሁ። መጀመሪያ አካባቢ ብዙ ነገር እያሉ ነበር። ቪዲዮ እየተሰራ ነበረ፣ ሁላችንም አይተነው። እነሱን የምትከታተሉ ማለት ነው። እንደዛ ስትሆን ማለት ነው የቤተሰብን በራሱ አንድ እንትን ነው። ገባችሁ ሆና አሁን ላይ ደግሞ ይሄው እንደዚህ እንድትሆን ቀ ዘላለማን፣ እንዲህ አይነት ህይወት ግን አያስጠላም። በእውነት እኔ ገንዘብ ቢኖር ሀብት ቢኖር ምንም ዋጋ የለው። ምክንያቱም ሰላም መጀመሪያ ሰላም ነው የሚቀድመው። እሱ አሁን መጀመሪያ ፍቅር ጥያቄ ስጠ ጀምራ እያለቀሰች በቃ እያነባች፣ አሁን ደግሞ ዱባይ ስትሄድ ትንሽ አረፍ አለች እና ምን ወር ኮናት ወር የሞላች ነገች ያረፈችው ስለዚህ አሁን ደግሞ ግዴታ ማልቀስ አለባት። ካላለቀሰች ደግሞ ዩቱብም አያድግም። በቃ ዘላለሟን ሰላም የሌለው ህይወት ሰው ማለት ነው። እውነት የሚወዳት ቢሆን አብርሽ፣ አሁን ሩ ታርግዛለች። ቢያንስ አሁን ይህን አርግዛ ዘጠኝ ወር ነው ዘጠኝ ወር ቢታገሳ ምን ማለት አይደለም። ምክንያቱም እስከ ዛሬ አልቀሳለታለች ብዙ ነገር ሰርታለ እና ቢያንስ አሁን ላይ አርግዛ አረፍ ማለች አግዜዋ ነበረ። ነገር ግን አርግዛ መስራት አለባት፣ ማልቀስ አለባት። በጣም የሚያስጠላ ህይወት ነው እውነት ለመናገር እንደዚህ አይነት ህይወት የሰው ልጅ ኳ ለመለወጥ ግዴታ መልፋት አለባቸው ምንም አይነት ነገር ቢሆን ካለፋችሁ ስኬታማ ልትሆኑ አትችሉም ግን ደግሞ አንዳንድ ጊዜ የምታርፉበት ነገር አለ የምትለፉት ነገ እንድታርፉ ነው ብዙ አሁን አረብ ቤት የምንሰራ ልጆች ነገ የተሻለ ህይወት ይመጣል ብለን ነው እንጂ ዛሬ እኮ አይነፋም ማለት ደስ አይልም በቃ ዛሬ የምንታዘዘው ሰው ቤት የምንውለው በጣም የሚያስጠላ ህይወት ነው የምንኖረው ነገር ግን ነገ የተሻለ ይሆናል ብለን ስለምናስብ ነው። እና ዩቲዩብም የሚሰሩ ልጆች፣ አዎ ነገ የተሻለ ይሆናል ተብሎ ዛሬ ላይ ብዙ ነገር ይሰራሉ፣ ይዋሻሉ፣ ያለቅሳሉ። ብዙ ነገር ያልቅሱ ይስሩ፣ ግን ደግሞ በዚህ አሁን አረፍ ባለባቸው ሰዓት ደግሞ አረፍ ሲባል ነው ደስ የሚለው እና ሩታ ግን ያው ረፊ ያላላት ልጅ ነች። እውነት ለመናገር አንዳንዴም እንደ ሴትነቴ ሳያት ተሳዘነኛለች። ማለት እኔ የሆነ ነገር አድርጉባታል እስከምል ድረስ የሆነ አትነቃም፣ እንደዛ ስለማትነቃ ነው አንዳንድ ጊዜ የምታናድደኝ ማለት ነውና፣ አሁን ደግሞ እንግዲህ እነዚህ ከጎኔ ማንም የለም እና ጓደኞቹ የአብርሽ ጓደኞችም ለአብርሽ ነው የሚወግኑት ስላለው ነው ብላለች። አዎ የእኔ ቆንጆ፣ እሱ እውነትሽን ነው። ሰው ካለው ጎን ነው መቼም ቢሆን የሚሆነው ማለት ነው። ምክንያቱም ከሌለሽ የለሽም በቃ ምንም ጓደኛ ምናም ብትኛ አሁን ሱፍ የመሰለ ሆነ እሱን ሲጠሩ እሱን እንትን ሲደግፉ ነው ማንም ሰው የሚደግፈው ማለት ነው። እውነተኛ እውነተኛ ሰው በዚች ምድር ላይ በፍጹም አይወደድም። ውሸታም ሰው ነው የሚወደደው። እና ግን ደግሞ ምንም ቢሆን እውነት እውነት ይዞ የተጓዘ እና በውሸት የተጓዘ ሰው መጨረሻው አንድ አይደለም በፍጹም ማለት ነው። እውነት እውነት ናት በቃ። ውሸት ደግሞ መቼም ተደብቀ አትቀርም። የሆነ ቀን ይጥላችኋል ማለት ነው እና አንቺ እውነት ጋር ተጓዥ ብቻ አንቺ አትዋሺ እውነትን ይዘሽ ከመጣሽ ማንም ይወድሻል እንደኛ አይነቶቹ ብዙ እውነት ደጋፊዎችን አሉ ማለት ነው ውሸት የማይደግፉ እንግዲህ እስከ ዛሬ ያጠፋሽው ነገር ቢኖር ያው እንደዚህ በእርግጥ ፍቅር ስለሆነ የሚነግርሽን ኩላ ስላመንሹ ነው ሙሉ በሙሉ ማመንሽ ነው እና አሁንም እንግዲህ ይቅርታ አካል አለኝ ብለሻል። ይቅርታ የሚልሽ አይመስለኝም፣ ምክንያቱም ዋሽቷል። እኔ ከሷ ጋር ምንም አይነት ግንኙነት የለኝም፣ አንቺ ግንኙነት አለ የተያለሽ እሱ እሱ የለኝም የድሮ ህይወት ነው፣ ቢኖረኝም አሁን ላይ ይሄ ቅንብር ነው እያለ ነበረ። እንግዲህ እኛ ደግሞ አንቺ እስከ መጨረሻው ድረስ እስከምታወጪ ከጎንሽ ነን፣ አይዞሽ፣ በርቺ። ከፍተ ያለሽ ፍቅርዬም እንደዚህ ነበር ልክ እንዳንቺ የሆነችው አሁንም ደግሞ አንቺም እንደ በእርግጠኝነት ማለት ነው። እውነት እውነት ናት። በቃ መቼም እና በቅርብ መቶ ሺህ ጋር ትገቢያለሽ፣ እንደሱ ትፈምሻለሽ፣ ጎበዝ ትሆኛለሽ። ያን ጊዜ ግን ወደ ህይወትሽ መቶ እኔ እንደዚህ እንደዚህ ኮኝ ነበረ ቢልሽ ወደ ህይወትሽ ትቀበዩዋለሽ ወይ የሚለው ጥያቄ ግን ሁሌ ነው የሚፈጥርብኝ። ምክንያቱም ስለምትወጁ ልትቀበዩ ትችያለሽ። ደግሞም እንደሚመጣ በእርግጠኝነት እርግጠኛ ነኝ። ምክንያቱም ይቺ ልጅ በጣም ቆንጅዬ ልጅ ናት። በቃ አሁን ወደ ሩታ ያስኬደው ነገር ሩታ የሰው ሞዴል ስላላት ስላፈመሰችው ገንዘብ ስላስገኘችው ነው አይደለም ስለሚያፈቅራት አይደለም። አሁን ግን ይቺ ልጅም ደግሞ ስታደግ ስትፈምስ እንደሚመለስ አትጠራጠሩ። ቤተሰብ እና ባካችሁ ሰብስክራይብ አድርጓት ተጎኗንሁን እንበዋን እንድናብስላት በሰብስክራይብ እና በላይክ በቃ እኛ ሌላ ነገር እኮ አይደለም ገንዘብ ምናምን መስጠት ሳይሆን ሰብስክራይብ እና ላይክ ካደረግና በቂዋ ነው ሸር እያደረግንላት ሁሌም ከጎኗ እንሁን ቤተሰብ ለማንኛውም ይህንን ከተናገርኩ ይበቃኛል ሰላማችሁ ብዝት ይበል ሰላም ለሀገራችን ዩቲዩባ ማን ነው የምትሉ ልጆች አላችሁ? ነፂ ዩቲዩብ ነው የሚለው እንደውም እኔ ኮሚኒቲ ላይ ታገኙታላችሁ ሸር አድርጌላታለሁ ሰላማችሁ ብዝት ይበል ባይ ባይ